ማህሌት ምሳሌን አነቀቻት። ማህሌት ቅድስቴን፣ አሁን የምልሽም በሙሉ አድርጊ ከቤት ጥፊ ብላት፣ ቅድስቴ ጓዟን ይዛ ከቤት ጠፋች። ለምሳሌ ስትል ምሳሌ በስተመጨረሻ እማህሌት እጅ ገባች። በአሁኑ ውስጥ መቼም ይሁን መቼም የምፈልገውን ነገር ሳላገኝ በፍጹም አልተውሽም። ምሳሌ ብዙ ጊዜ ከጄ አምልጠሻል። አሁን ግን አባትሽም የለም ማንም የለም። እናም ከዚህ በኋላ የእኔ ኃላፊነት ነሽ ብላ ምሳሌን እያሰቃየቻት ትገኛለች። መድብል መድብል ከሞገስ ጋር የመጨረሻ ውሳኔ ወሰኑ። እንግዲህ ከዚህ በኋላ ያለን አማራጭ ብሩክ ሞተም በህይወትም ኖረ አንድና አንድ ዝናን አግኝተን ማወጣጣት ብቻ ነው እናም ይህ ጉዳይ የህይወት እና እንዲሁም ደግሞ የህይወት የመኖር ያለመኖር ጉዳይ ነው። ስለዚህ እያንዳንዱ ነገር የማድረግ የምንችለው በዚህ ብቻ ነው ብሎ ሲል መድብል፣ አውቃለሁ። እውነት ለመናገር እኔ ሉላን በጣም አወዳታለሁ፣ በጣም አፈቅራታለሁ። በፍጹም ላጣት አልፈልግም። እናም ደግሞ እኔ ናታ እንድትሰቃይም አልፈልግም። ነገር ግን በዝና በኩል ከሆነ እመነኝ መድብል፣ አግዝሃለሁ እሱ የኔንም ህይወት እያመሰቃቀለ ስለሆነ አሁንም ደግሞ የእናንተንም፣ አልፎም ደግሞ የብሩኬ የአብሮ አደግ ጓደኛዬ ወንድሜ ህይወት ይሙት ይዳን ማረጋገጥ አለብን ተባብለው እጅ ለእጅ ተጨባበጡ። አሳዛኙ ዜና ብሩኬ በስተመጨረሻ እንግዲህ በፍጹም ሊገኝ አልቻለም እና ብሩኬን ያገቱ ሰዎች እጅግ ኃይለኛ እንዲሁም ደግሞ አይደለም ፖሊሶች ማንም የማይገብራቸው ሀገር አሸባሪዎች መሆናቸውንም ተረጋገጠ። መድብል በፍጹም ከዝና በላይ የሆኑ ሰዎች ናቸው እነሱ ሞገሴ። ስለዚህ መፍራት የለብንም። እስር ቤት እንደሆነ እኔ ለምጄዋለሁኝ አሁን ብቻ አይደለም፣ ገና ልጅ ሁኜ አልፎም ደግሞ እስር ቤት ከገባሁ በኋላ ትንሽ ወር ሊቀረኝ ሲል እዛው ፖሊስ ጣቢያ አንድ ሰውዬ አይኑን መትቼ አይኑን አጥፍቼ ነው ድጋሜ ለአራት አመት የታሰርኩት እናም በእርግጥ በሰዓቱ ምናልባትም ብታገስ ኑሮ ጥሩ ነበረ፣ ግን ትዕግስት የሚባል ነገር የለኝም። አልፎም ደግሞ አሁን የራሴን ሕይወት እመራለሁ ብዬ እንዲሁም ደግሞ የተስተካከለ ሕይወት ይኖረኛል ብዬ ልክ ከእስር ቤት ስመጣ የእናቴ ልጅ ጠፍቶ አገኘሁት። በቃ አሁንም ደግሞ ወይ ሙቷል ወይ አለ እስከሚባለው እስከምሰማ ድረስ በፍጹም እነዚህን ሰዎች አለቃቸውም አለ ቅድስቴ፣ ሰላም ሰላም። ውድና እየተከበራችሁ የህያ ቤቴ ቤተሰቦች፣ እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን። ሰላም ነ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት ማህሌት፣ እባክህ መድብል ልቀቀኝ። ቆይ አንተ ከእኔ ምንድን ነው የምትፈልገው? እባክህ እኔ በፍጹም አላዋጣህም። ሁሉንም ነገር የሚያውቀው ዝና ነው አለችው። አረባክሽ ዝና ነው ትያለሽ አይደል? መቼም የራስሽን ህይወት ለማውጣት የማት የማትጠቁሚው ሰው የለም። እኔም ብልሽ ታዲያ ዝና እዚህ ውስጥ እጁ ካለበት እያንዳንዱ ነገር ስለ ዝና እንድትነግሪኝ እፈልጋለሁ ብሎ አላት። እሱም ደግሞ እውነት ለመናገር ብዙ አላውቅም። ነገር ግን ብሩክ አይመለስም ብሎ ብሎኛል። ምን ማለት ነው አላውቅም። እንዴ መድብል፣ እኔ እንግዲህ እንዴት ላውቅ እችላለሁ? አይመለስም ሲል ወይ ሞቷል ወይም ደግሞ እዛው እያሰቃየ ነው ማለ ማለት ፈልጎ ወንድም ወይኔ ወንድሜ፣ እናቴ ልጅ ታውቂያለሽ፣ ወንድሜ አንድ ነገር ቢሆን የአንቺ ጥፋት ነው። ይህ ሁሉ የአንቺ መዘዝ እና የአንቺ አረመኔነት ነው። ምናልባትም ያን ጊዜ አንቺ ብለሽው በነበር እና ፖሊስ ጣቢያ ሂድሽ ባትከሽው ኑሮ ንብረቱ ባይታገድ ኑሮ በሰላም አሳክሞ አንቺም ሰላም ህይወት ታኖሪ ነበር። እስኪ ንገሪኝ፣ አሁን እየኖርሻለሽ ኑሮ ህይወት ነው? አሁን ደስተኛ ነሽ? አሁን ደሳለሽ? እባክህ መድብል፣ እንዲህ አይነት ነገር እንዲ ታስታውሰኝ አልፈልግም። አየሽ፣ ቢያንስ አሁን እንኳ መማሩን ትተሸዋል። አረ ተይ ግዴለሽም፣ ተይ፣ ማህሌት ተይ፣ አረ ተይ ግን እያለ ሲላትም አይመድብል እንግዲህ ተወኝ፣ በቃ ዝና። ዝና ኢፍራታ ጋ ደውሎ እሺ፣ እስካሁን ድረስ ምንም አዲስ ነገር የለም አልሰማችሁም እንዴ ብሎ ሲል፣ አው ምንም አልሰማሁም። እንዴ እሷ እኮ ባለ ትዳር አይደለችም? ምናልባት አንዱ ወንድ ተከትላ ሂዳ እንደሁ እኔ ምን አውቃለሁኝ። ዝና አሁንስ፣ አታጨናንቀኝ ብላ ስትለው፣ ኢፍራታ ምን አስበሽ ነው? ያለኔ ፍቃዴ አይደለም ወንድ ተከትላ ትሄድና ልጠብስ? በቆሎ መጥበስ ራሱ አትችልም። እንግዲህ ዝና፣ ማህሌት እንደዚህ ናት። የፈለገችውን ነገር በፈለገችው ሰዓት ልታደርግ ትችላለች። ስለዚህ እባክህ ጨው ጭቀኝ ብላ ስትለው፣ እንደዛ ከሆነ እስኪ በባለፈው ታዲያ ለምንድን ነው መድብልን ያገኘሽው? ነገርኩ ሀይደር እንዴ ወድ ወዶኝ ሊሆን ይችላል ብዬ ወዴ ወዲጇለው አቴ የማይደል እኔ ምን አውቃለሁ። ዙሮ ግን ተመችቸው መሰለኝ እንደዛ አይደወለልኝ። ዙሮ አንቺ ነበርሽ አይደለም? ቃል ስታቀብያት የነበረው ምን ማለት ነው? ማለቴ ስለ መድብል ስትነግራት የነበረው ለማህሌት። አይ እረ በፍፁም አይደለሁም። ኦኬ እንደዛ ከሆነ እንዲያፈሽ አድርጊው። ምን ማለት ነው እንዲያፈሽ አድርገው ስትል? ማለቴ እንዳልሹም ወንድ ተከትላ ሂዲያ ከሆነ ጥሩ ነው፣ ካልሆነ ግን የእውነት ከእኔ ሰዎች ጋር ተመሳጥራ እኔን ለመጣል እያሰበች ከሆነ አይሳካለችውም። አንችንም ሆንሽ ያችን ማህሌት ትህትሽን በቁማችሁ ነው የምቀብራችሁ፣ ብሎ አስፈራራት። ከዛ እጅጉን ደነገጠች። ቆይ የእውነት ማህሌት ቴትዲ ይሆን የእውነት ይሄ ዝና ኮ ያደርገዋል። ዝና በጣም አረመኔና ክፉ ወንድ ነው እያለች ብቻዋን ማውራቷን ቀጠለችበት። መድብል መድብልና እንዲሁም ደግሞ ሞገሲ እያሩ ባለበት ሰዓት፣ እሺ ማህሌት ተናገረች እንዴ መድብል ብሎ አለው። አዎ ተናገረች ግን ያን ያህል አጥጋቢ አይደለም። ያም ይሁን ግን እመነኝ፣ የዚህ ሁሉ መንስኤው አንድና አንድ ዝና ነው። ምክንያቱም እነዛን ሰዎች ብሩክ በፍጹም በምንም ምክንያት ሊያውቃቸው አይችልም። እናስ? አይ የሚያውቃቸው ዝና ነው። ስለዚህ ዝና ነው እነዚያን ሰዎች ወደ ብሩክ ያላካቸው። ስለዚህ እኔ ዝናን አግኝቼ የግድ ማውጣጣት አለብኝ። አንተን ብትሆን ለምትወዳት ሴትና ለምትወደው ጓደኛህ ብለስ መስዋዕትነት መክፈል አለብህ ብሎ አለው። አረ ተው እንጂ መድብል የእውነት እኔ ዝና ልጋፈጠው? ምን አስበህ ይፍራታ፣ አሁን የእውነት ነው እምልሽ። አንቺም እጅሽ ካለበት አንቺም ብትሆኚ አልለቅሽም ብሎ ሲላት አረ ዝና እባክህን ተወኝ እኔ ምንም አይነት ነገር የለሁበትም ነው ምልህ እባክህ ተረዳኝ በቃ የእውነቴን ነው ምልህ ምንም ነገር እኔ የማውቀው ነገር የለኝም እንደዛ ቢሆን ይሻልሻል ኢፍራታ ለማንኛውም ያችን እህትሽን ብትፈልጊያትና እያንዳንዱ ነገር ብትናገር ይሻላታል የሆነ ግን እኔን ዝናን መሸወድ አትችልም ሁለታችሁም ደንቆሮ ናችሁ ሂዱልኝ ብሎ ሲያባርራት ኢፍራታ ወይጉድ ይሄ ሰውዬማ የእውነትም በጣም እብድ ነው ማለት ነው። ቆይ ዘንድሮ እንዴት ብላ ነው ማህሌት ታዲያ ይሄንን በፍቅር እጥላለሁ ብላ ያሰበችው? አረ በፍጹም ይሄ ሰውዬ አይደለም በፍቅር ልወርቅ ይቅርና፣ የእውነት ነው በመዶሻ ራሱ የሚወርቅ ልጅ አይደለም። እያለች ብቻዋን እያነበነበች ሄደች። መድብልና እንዲሁም ወገሴ፣ እና ታዲያ ምን አሰብክ እስኪ ያሰብከውን ነገር ንገረኝ ብሎ ሲለው እንጃ ብቻ ግን አንድ ነገር አስቤያለሁ። እሱም ደግሞ ከዚህ በኋላ የቱንም ያህል በወዳትና በፈቅራት እንኳ ነፃነት ስለሚያስፈልገን ለነፃነት ስል ሁሉንም ነገር እዋጋለሁ ብሎ ቃል ገባ። የእውነትን ነው? አዎ የእውነቴን ነው። እንደዛ ከሆነ በጣም ጥሩ። ግን ታፈቅራት አለ አይደል? እንዴ ምድብል ማፍቀር ብቻ በቃ ህይወቴናት ነው። ምልክ እውነት ለመናገር ህይወት ናት። አንዳንድ ጊዜ ሁሉም ነገር አለን። አሁን እኔ ከልጅነት ያጀምሬ አንዴ በማጣት ስፈተን ከዛ አገኘሁኝ ልክ ሳገኝ ደግሞ ይሄ ሁሉ ህይወት የምስቀልቅላለ ህብረት ንብረት የታገደ አልፎም ደግሞ የማፈቅራትን ልጅ ራሱ በነፃነት እንኳ ማቀፍ በነፃነት እንኳ ፀሐይ እንድትወጣ አልፈለግኩም እንድትሞቅ እንኳ ምንም እያደረግኩ ነገር የለም ብሎ አለም አይዞ ይሄ ቀን ያልፋል ሁሉም ነገር በሰዓቱ ይስተካከላል። እሺ ብሎ ሲለው ተስፋ አደርጋለሁ አንተ ያልከ ሁሉ እንደሚሆን ተስፋ አደርጋለሁ ብሎ አለ። በሌላ በኩል ቅድስቴ ምግብ ይዛላት ስትሄድ፣ ማህሌትን እኔ ምልሽ፣ በቃ በጀ፣ በልተሽ በጀ፣ ጠጥተሽ እንደዚህ ታሰቃየኛለሽ እንዴ? ብላለቻት። እንዴ ቆይትዬ፣ አንቺ ነሽ እንጂ ያን ጊዜ ስለምንሽ እንደዛ እኔ ማያውም የእግዜር ምግብ ሰጥቼሻለሁ። አንችኮ ምግብ ላለመስጠት ብለሽ እኔን ስታሰቃየ ነበረ አረ እባክሽ ቅባት አልገዛሁልሽም እንዴ ይገርማል የምታስታውሽው ምንም ጥሩ ነገር ስለሌለ የስንት አመቱን ቅባት አስታወስሽ አይደለም አየትዬ ታውቂያለሽ ሁሉ ነገር ኑሮሽ ብሩኬን የመሰለ ባል ኑሮሽ እንዴት እንደዛ አይነት ጭቃ ውስጥ እንደገባሽ ግን አላውቅም አይመለከትሽም እሱን ምንም አንቺ ምንም የሚመለከትሽ ጉዳይ አለና ቅድስት አንቺ አይደለሽ እንደ ሰራተኛ ብለሽ ገብተሽ ባሌን ያማለልሽው አይጋሽ ጋሼ እንዳንቺ መሰለሽ እንደ ዝም ብሎ ካገኘው ሰው ጋር የሚጋደም ለማንኛውም አሁን አልበላማሽ አየሽ የክፋትን ጥግ አሳይሻለሁ ብላ ምግቡን ይዛው ሄደች ከዛ እየተጣራች ባለችበት ሰዓት እንዳጋጣሚ ምሳሌ እንዴ ይሄ እናቴ ድምፅ አይደለም እንዴ ምን ማለት ነው የእናቴ የማለቴ ማህሌት አረ በፍጹም አንዳንዴ እኮ በህልምም ይመጣል እረ በፍጹም እንደዛም አይሆንም ለማንኛውም እኔ ምልሽ ግን እኮ ትክክለኛ እናቴ ሀይሜ ናት አይደል? አዎ። ግን እናትሽን ብታገኛት ምን ትያት አለሽ? እየተባባሉ ሲያወሩ ምሳሌ አለቀሰች። ውይ በጣም ይቅርታ ምሳሌዬ፣ ላስታውስሽ እኮ ፈልጊ አይደለም ስትላት፣ ቅድስት የነቅፍ አደረገችና፣ አታስቢ፣ በቃ አንቺ እኮ ነሽ እናቴ፣ ሁሉም ነገር አርፏል ብላ አለቻት። ከዛ ለማንኛውም ነይንተኛ ብለው በተኙበት እንግዲህ ምሳሌ አላስችላት ብሎ ማህሌት ስትጣራ ሄደች። ስትሄድ ፍቺኝ ፍቺኝ እባክሽ የእኔ ልጅ ብላ ስትላት፣ ቆይ ለምንድን ነው ያገት ምንድን ነው ግን ያገቱሽ? መድብል ነዋ። መድብል ነው ያገተኝ። በዛ ላይ አባትሽ የት እንዳለ እኔ እነግርሻለሁ። አባዬ እኮ ውጭ ሀገር ሂዷል። እንዴት ትነግሪኛለሽ? አባትሽ ውጭ ሀገር አልሄደም አልኩሽ አይደል? እኔ ራሴ እነግርሻለሁ እያለች ምሳሌን አታለለቻት። እንግዲህ ቅድስቴ በሚገርም ሁኔታ ተኝታ እንቅልፏን ትነካለች። ከዛም በኋላ እባክሽ ፍችኝ፣ እባክሽ ፍችኝ እያለች ባክሽ ፍችኝ፣ አሁን ሌላ ምንም ነገር የምልሽ ነገር የለኝም። ደግሞ ጠረኔስ አልናፈቀሽም እንዴ? ኧረ፣ ናፍቀሽኛል ብላ ከሄደች በኋላ ማንቁርቷን አነቀቻት። ከዛ ቅድስቴ ከእንቅልፏ ስትነቃ ምሳሌ እያለች ስትጣራ ማህሌት ማንቁርቷን አንቃታለች። ከዛም በኋላ እጅጉ እንደነገጠች ትሰሚኛለሽ፣ አሁን ቀጥ ብለሽ በሩን ከፍተሽ ትሄጃለሽ እና ያን ጊዜ ምሳሌን ህይወቷን ታድንያለሽ፣ ካልሆነ ግን እመኘኝ ትገልያታለሽ ብላ አለች። የእውነትሽን ነው? አዎ የእውነቴን ነው። በአሁኑ አልምራትም እስከ ዛሬ ካንዳይሉ ሁለቴ ከሁለታየ ሶስተየ ከህይወቴ አምልጣለች። ከዚህ በኋላ ግን በፍጹም ከኔ ማምለጥ አትችልም ብላ ማንቁርቷን አነቀቻት ሚስኪን ምሳሌ